አዲስ አበባ አዱገነት መሴ ሪዞርትን እየተከታተላችሁ ነው። ዕለተ አርብ የሳምንቱ መጨረሻ ላይ ነው የምንገኘው። ዘና የሚያደርጉ ቀለል ያሉ መረጃዎችን ነው የምንሰጣችሁ። በእርግጥ መረጃዎቹ የሚያነጋግሩ፣ ወደኛ አምጥተን ልናያቸው የምንችልባቸው ናቸው። ከሀገር ውስጥ ስፖርታዊ መረጃዎች መካከል ለቻን ማጣሪያ የተመረጡ ተጫዋቾች ይፋ መሆናቸው እነማን ናቸው የሚለው ነገር ተረጋግጧል ና ይህንን መረጃ ሰጥተናችሁ ወደ ሌሎች መረጃዎቻችን እናልፋለን ባይ አመሰግናለሁ ኤልሲ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ከሰዓት በኋላ በትክክል ይፋ ባደረገው መረጃ ላይ በ2018 የቻን ውድድር ላይ ተሳታፊ የሆኑ 23 የተመረጡ ተጫዋቾችን ስም ዝርዝር ይፋ አድርጓል እነዚህንም ለመግለጽ ያህል ምንይሉ ወንድሙ ከመከላከያ ጀማል ጣሰው ከጅማ አባ ቡና አሚ መሐመድ ከጅማ አባቡና፣ አስቻሎ ታመነ፣ ላትና ያህል ዘለቀ፣ ምንተስኖት አዳነ፣ ሳላዲን ሰይድ፣ በኃይሉ አሰፋ፣ እንደዚሁም ደግሞ ሳላዲን በርጌቾ ከቅዱስ ጊዮርጊስ የተመረጡ ሲሆን አብዱልከሪም መሀመድ ከኢትዮጵያ ቡና፣ ጋዲስ መብራቴ ካዋሳ ከነማ፣ ደስታ ዮሐንስ፣ ታፈሰ ሰለሞን እንደዚሁ ካዋሳ ከተማ የተመረጡ ናቸው። ሙጂብ ቃሲም ከአዳማ ከተማ፣ ሽመክት ጉግሳ ከደደቢት፣ ጌታነ ከበደ ከደደቢት፣ ለዓለም ብርሃኑ ሲዳማ ቡና፣ ሙላለም መስፍን ሲዳማ ቡና፣ አንተነ ተስፋይ ሲዳማ ቡና፣ አዲስ ግዴ ሲዳማ ቡና መሆናቸው ታውቋል። እንደዚሁም አብዱራህማን ሙባረክ ከፋሲል፣ አምሳሉ ጥላውን ከፋሲል ከተማ፣ ሳምሶን አሰፋ ደግሞ ከድሬዳዋ ከተማ የተመረጡ ናቸው ማለት ነው ለ ሳምንቱ የቻን ማጣሪያ ባለፈው የነበረኝ የነበረ አልተመረጠ አልተመረጠ። ለምን ሀምሳ ፐርሰንት ስህተቱ የዚህ ግብ ጠባቂ ነው የሚል ሪፖርት ነው የነበረውና እንግዲህ አስሩ ተጫዋቾች ስንት ፐርሰንት እንደሚደርሳቸው መገመት ይቻላል። ያው ሰባት ጎል ግን ጨዋታውን በተመለከተ ነው ሁኔታ ከጋና ጋር ኢትዮጵያ ብሔራዊ ቡድን አምስት ለዜሮ በተሸነፈበት ጨዋታ ላይ የግብ ጠባቂ ግብ ጠባቂ አቤል ማሞ ጥፋት ምንም ያለ መስሎ አልታየኝም። እንኳን ሃምሳ ፐርሰንት ምንም ሊወስድ አይችልም። ምክንያቱም ሁለትና ሶስት ጎሎች የምናስታውስ ከሆነ ብዙ ተከላካዮች ባሉበት አጋጣሚ ነበር የጋና አጥቂዎች ጎሎችን ሲያስቆጥሩ ነበር። በጣም የሚገርም ነው። እነ ቫንደርሰር እነ ካሲያስም ቢሆኑ የማያድኑት ኳሶች እንደነበሩ ለማየት ችለናል። ስፔሻሊ ሶስተኛው ጎል የምናስታውስ ከሆነ ያንን ጎል ማን ማን ሀላፊነት ሊወስድ እንደሚችል በግልጽ በሚታይበት ሁኔታ ላይ አቤል ማሞን ጥፋተኛ ማድረግ አይቻልም። ሁለተኛውን ጎሉም እናስታውሳለን እንደዚሁ በስንትና ስንት ተከላካዮች መካከል ልጁ ጎሉ ማስቆጠር እንደቻለ ስለዚህ ተከላካይም ቢሆን ሽፋን ካልሰጠ ግብ ጠባቂ ተወቃሽ የሚሆንበት ሁኔታ ሊኖር አይችልም ብዬ ነው ማስበው እኔ አሁን የጋና በረኛ ቢሆን ሳቢ ያኔ እ የጋና በረኛ ቢሆን አቤል ማሞን ምንም ጥያቄም ሳይነሳበት ነበር የሚወጣው ስለዚህ ማለት ከዚህ ከግብ ጠባቂው ጋር ተያይዞ የተሰጡት ሪፖርቶች የአሰልጣኙ ሀሳቡን ብናከብርም ግን መነሳት ያለባቸው ነገሮች አሉ ይመስለኛል። እስከ መቼ ድረስ ነው በግብ ጠባቂ እየተሳበበ የሚካሄደው? ሀምሳ ፐርሰንት የሚያህለን ያህል ለአንድ ተጫዋች የምንሰጥ ከሆነ እነዛ አስሩ ተጫዋቾች ስንት ፐርሰንት ሼር ነው የሚኖራቸው ብለ ስትመለከተው እጅግ በጣም አሳሳቢ ነገር ነው። ይሄ ነገር በየጊዜው እየተደገመ እየተደገመ ከትውልድ ትውልድ እየተላለፈ እዚህ ላይ ደርሷል። በግብ ጠባቂ ማሳበቡ መቼ እንደሚቆም ናፍቆኛል። ዘርዘር ያለው ነገር እንግዲህ ማታ የባከነ ሰዓት ላይ ባህሩ የሚያነሳቸው ጉዳዮች ይኖራሉ። እኛ ደግሞ ወደ ሌላ መዝናኛ ወሬያችን እንዲዳለይ መደረኩ፣ የሌላ ነው የሌላ ነው። ለማንኛውም ግን መረጃውን ለአድማጮቻችን የሚጠበቅ ከሆነ መረጃውን ስጥተናል። ለቻን ማጣሪያ የተመረጡ ተጫዋቾች እነማን ናቸው የሚለውን የመምረጫ መስፈርቱን በተመለከተ ከግብ ጠባቂው ጋር መረጃ ይህንን ይመስላል። መሴ ሪዞርትን እየተከታተላችሁ አብራችሁ እንድትሆኑ አሁንም በድጋሚ እንጋብዛችኋለን። ሀሎ ሀሎ፣ አዲስ አበባ አዱገነት አለን የሚለው ይመስላችሁ። ሀሎ ሀሎ ስል አለን አለን ቤት በያላችሁበት፣ ይህንን ፕሮግራም እየተከታተላችሁ ስለሆነ እናመሰግናለን። የተለያዩ ጉዳዮች ይነሳሉ። ሰማኒያ ስድስት ዜሮ ሰባት ላይ አጭር የጽሁፍ መልእክቶችን ላኩ ብለን ነበረ። በተለይ ከአሰልጣኝ ከማል ሀመድ ጋር ተያይዞ ጆቴ ከመስከረማ ዞሪያ ጋሽ ከማል ሁለት ጊዜ ፕሪምየር ሊጉን ከሀዋሳ ከነማ ጋር በአስራ ዘጠና ስድስት እና ዘጠና ዘጠኝ በልተዋል ብሏል። ሌላ አድማጫችን ሰኞ ሮብና አርብን የሚያስወድደው መሲ ሪዞርት ሬዲዮ ፕሮግራም ነው ብለዋል። በ ዜሮ ዘጠኝ አስራ ሶስት ሰባ አንድ አርባ አምስት የሚጀምር ስልክ ላይ ነው። በጣም እናመሰግናለን። ተመስገን ተመስገን ከበደ ባላለው የሙልጌታ ከበደ ወንድም ነኝ። ከወንድሜ ጋር አገናኙኝ። እሱ ግን ያውቅ ይሆን ከጥያቄ ምልክት ጋር በ ዜሮ ዘጠኝ አስር አስራ ስምንት ስልሳ አምስት ላይ መጣ አስተያየት ነው። ተመስገን ሚባል ወንድም አለው አለው። ግን ምን ማለት እንደሆነ አልገባኝም። ገናኛለሁ ሌላ ሰው በሌላ ስም ነው። እንደት ይከብድ? ከአንድ ቤት ሁለት ተመስገን ይከብዳል ወይ? ከእሱ ጋር ሆኖ የሚገናኙበት መንገድ ረጅም ጊዜ ተቋርጦ ሊሆን ይችላል እንጂ የሆነ ሰው ሙድ ሊይዝብን መሰለህ እንጂ በጣም ነው የሚወደዱት ሁለቱ። እንደም ተመስገን እሱ መብራት ኃይል ተጫውቷል። ተመስገን በነገራችን የሙሉ ጌታ መጀመሪያ ክለው መብራት ኃይል ወደ ጊዮርጊስ ሄዶ ነው የተሳሳተ መሰለኝ ይፈትና መሰለኝ እንደዚህ አይደል እንጂ ዋናው ተመስገን አይመስለኝም። ያው እኛ ደግሞ በበጎነት እንግዲህ ነው ሀሳቡን ያቀረብ ነው። ለማንኛውም 8607 ላይ በምናቀርባቸው ጉዳዮች እንደዚሁም እኛ ማለት እንፈልጋለን በምትሉት ሀሳቦች ላይ የእናንተን አስተያየቶችን እንቀበላለን። 8607 ላይ አጫጭር መልእክቶችን ላኩልን፣ ባይ እየጻፈ መልሶ ወደ እናንተ እናደርሳለን። ሀሎ ሀሎ፣ አዲስ አበባ፣ አዱገነት መሴ ሪዞርት፣ ተወዳጅ ጣቢያ ብስራት ኤፍኤም አንድ መቶ አንድ ነጥብ አንድ ላይ የዕለተ አርብ ስርጭታችን ወደ እናንተ ይደርሳል። ሰኔ ሀያ ሶስት ሁለት ሺ ዘጠኝ ዓመተ ምህረት ላይ እንገኛለን። የተለያዩ ጉዳዮችን አንስተን ከእናንተ ጋር ቆይታ እናደርጋለን። እስከ አስራ ሁለት ሰዓት ድረስ በሚኖረን ቆይታ የእኛ ስቱዲዮ የሚገኝበት አፍሪካ ህብረት አካባቢ አየሩ ቀዝቀዝ ያለ ዝናቦም እንደዚሁ ሞቅ ያለ ዝናብ ዘንቧል። ከዛ ባሻገር አካባቢው ላይ ያለው ለየት ያለ ድባብ የአፍሪካ ህብረት የመሪዎች ጉባኤ የሚካሄድበት ቀን ላይ ከመሆኑ ጋር ተያይዞ ከፍ ያለ የትራፊክ እንቅስቃሴ ያለ፣ መሪዎቹን እንግዶቹን አጅበው የሚንቀሳቀሱ ሞተር ሳይክሎች የሚያሰሙት የሳይረን ድምፅና የመሳሰሉት ድባብ እኛ የምንገኝበት አፍሪካ ህብረት አካባቢ እየተሰማን እየታየን ይገኛል። እናንተ የት ናችሁ? ይህንን ተወዳጅ ፕሮግራም እየሰማችሁ የምትነግሩን ነገር ካለ 8607 ላይ አጭር የጽሁፍ መልእክቶችን እየላካችሁ ከእኛ ጋር እንድትቆዩ በእናንተ በኩል ባለው ነገር እንድትሳተፉ እንጋብዛችኋለን። በእኛ በኩል የተለያዩ ጉዳዮችን ይዘናል። የእጅ አመል እስከምን ድረስ ሊሄድ ይችላል? አንዳንድ ሰው የራሱ ያልሆነ እቃ ሊነካ ይችላል። ከግለሰብ ባሻገር ግን ለምሳሌ ለመንገድ ስራ ተብለው የተቀመጡ የተደፉ አሸዋ ሊሆን ይችላል ጠጠር ሊሆን ይችላል። የተለያዩ የመንገድ አካፋይ ብረቶችን የመውሰድ ልምድ ያላቸው ሰዎች አሉ። ከዚህ ጋር ተይዞ ከውጭ ሀገር የሰማነውን መረጃ እኛ እናነሳና ከእናንተ ጋር ሀሳቦችን እንለዋወጥበታለን። ከመንገድ አሸዋ ዝቀው ግቢያቸውን የሚደለድሉ ሰዎችን በየአካባቢያችን አይተን ሊሆን ይችላል። ስለ እጃመል የመስሄ ሪዞርት የዛሬ ፕሮግራማችን አንዱ የሚያነሳው ጉዳይ ይሆናል። ከሀገር ውስጥ ጉዳይ የቻን ማጣሪያ የተመረጡ ተጫዋቾች ይፋ መሆናቸውን ተከትሎ እንደዚሁ ወቅታዊ መረጃዎችን ወደ አድማጮቻችን እናደርሳለን። ወቅቱ የምረቃት ወቅት ነው። የከፍተኛ ትምህርት ተቋማት ተማሪዎች የምረቃ ስነ ስርዓት ተጀምሯል፣ ባይ ሊጀመር ነው። አንዳንድ ዩኒቨርስቲዎች ማስመረቅ ጀምሯል። በቀጣይም ደግሞ የሚያስመርቁ ዩኒቨርሲቲዎች እንዳሉ ይታወቃል ና ከዚህ ጋር ተያይዞ ደግሞ ትንሽ ፈታ የሚያደርግ ዝግጅት አለን። እሺ ስለዚህ ይህንን ፈታ የሚያደርግ ዝግጅት ወደ ኋላ ላይ ከራሱ ከባሂ የምናደምጥ ይሆናል ማለት ነው። ስለ ፎቶም እናነሳለን። ከፎቶ ጋር ተይዞ ገኔ ባለፈው ሲያጫውተን ሰዎች ፎቶ ለማስታወሻ ሲነሱ ጠጋ ብለው የሚነሱ ሰዎች አሉ። ና ኮሜርስ ላይ አንድ የማታውቁት ሰው ካለ እኔ እኔም ብሏል ገኔ እንደዚህ አይነት ሰዎች ደግሞ በግል ሰባ ዘጠኝ ማለት ያው ትግል የሆኑ ይህንን አስቡበት አድማጮቻችን። ለማንኛውም የግል ፎቶ ሲሆን በተለይ በሁለት ጥንዶች መካከል ደግሞ ዘው ብሎ የሚገባ ሰው ሲኖር የግል ማስታወሻና የሌላ ሰው እዛ ቦታ ላይ የመገኘቱን አነጋጋሪነት በተመለከተ መረጃዎችን እናደርሳለን። አንዳንድ ዝግጅት ላይ እኮ ቆይ ከናቴ ጋር ልነሳ ከእህቴ ጋር ወይ ከጓደኛ ጋር ስትል ሰው ስብስብ ብሎ ይመጣል። ስለዚህ ለግል የምትፈልገውን ማስታወሻ። በተወሰኑ ሰዎች ማከናወን አንዳንዴ አስቸጋሪ ይሆናል። ሼም ስለሚይዝሽ ውጡልኝ ማለት አፈልግኝ አብረሽ ተሰባስበሽ ትነሽ ያለሽ ምን ነው። አንተን እየተቃወምኩ አይደለም። አይ በግልጽ ነው። ለማንኛውም የግል ማስታወሻ እና የሌሎች ሰዎች የፎቶ ላይ የመካተትን ጉዳይ እንደዚሁ እያነሳን በመስ ሪዞርት ፕሮግራም ከእናንተ ጋር ቆይታ እናደርጋለን። እንደዚሁ ደግሞ አሰልጣኝ ከማል አህመድን በመሴሪ ዞር ዝግጅታችን ዛሬ እንዘክራለን። አሰልጣኝ ከማል አህመድ በፕሪምየር ሊጉ ስንት ጊዜ ዋንጫ ወስደዋል? እናንተ አድማጮቻችን እንድትሞክሩ 8607 ላይ የምንጠይቃችሁ ጥያቄ ይሆናል ማለት ነው። እንደዚሁ ወደ ኋላ ላይ መሴን በስልክ መስመር ላይ እናገኘዋለን። መሴ እንደነገረን ዛሬ ስለ ሰለሞን ሽፈራው ችቦ ይሆናል የሚያጫውተን። እሱንም ሰዓቱ ሲደርስ ወደ እናንተ እናደርሳለን። ኤልሳ አሰፋ፣ ባህሩ ጥላሁን፣ ገነነ መኩሪያ፣ ሊብሮና ሚካኤል ደርቤ መስ ሪዞርት ስለት አርበን እየመራን ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ እንዲሆንላችሁ እንመኛለን። ይህንን ፕሮግራም በክብር ስፖንሰር በማድረግ ጌቱ ቲቪኤስ፣ አንበሳ ጫማ፣ እናት ኩባንያውን፣ ፋስ ስልክ ቀለም ፋብሪካ፣ አንከር ወተት፣ እናት ባንክ፣ ኤድና ሞል አርኪ ውሃ አዋሽ ተከሽኖ እንደዚሁም የማህሙድ ና ኤፍሬም ኮንሰርት በክብር ስፖንሰር አድርገው ከእናንተ ጋር እንድትቆዩ ያደርጉላቸዋል። ወደ ፕሮግራማችን ከመግባታችን በፊት የተወሰኑትን የክብር ስፖንሰሮቻችንን መልእክት ቴክኒሽያናችን ከየ ሀይሉ ታስደምጠናለች። በነገራችን ላይ ፕሮግራሙን እያስተባበረ የካምፖኖቮ ጋዜጠኛ መንግስቱ አዲሱ እየተንከባከበን እስከ አስራ ሁለት ሰዓት ድረስ ቆይታ ያደርጋል። ጌቱ ቲቪ ኤስ